ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለው። ይኸው ሀምሳ ሺህ ብር ይዣለው። ብር ለመስጠት ነው ፍላጎቴ። ጓደኛዬ አትራኖስ ሆቴል ባለቤት በጣም አመሰግናለው። እንግዲህ የምናግዛቸው ሰዎች በጣም ብዙ አሉ ብሎ እንደምታዩት ብሩ አምጥቶልናል ማለት ነው። አዲስ አዲስ ብር ነው የምላችሁ። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዚ አካባቢ አንድ ዝም ብዬ ሁለት ላውጣ፣ ሶስት ይዛለው፣ ዝም ብዬ ለጊዜያዊ ሰው እንዳይከብቀ ና ተሎ በል፣ በዚህ እንጀምር። ና ተሎ በል እንዳያቸው። አልኩረን አባት እንኩም አቦ

አንዴ ተረጋጉ፣ ተረጋ እሺ እንክማማር፣ እሺ፣ እሺ፣ እሺ፣ ችግር የለውም ተረጋጉ። አንዴ አንዴ አንዴ አንዴ በእናታችሁ ተረጋጉ፣ ጋይስ። አሁን ደሞ የተቀረራለን እንሰጣለን።

ተረጋጉ፣ ተረጋጉ፣ ተረጋ ተረጋጉ። ሽዮ ያ ወዲያው። እሺ፣ እሺ፣ እንረጋጋ፣ እንረጋጋ፣ አይ እንረጋጋ። አንዴ፣ አንዴ፣ እርጋታ፣ እርጋታ፣ እርጋታ፣ እርጋታ። አንዴ፣ አንዴ፣ አንዴ፣ አንዴ። እሺ፣ መስጠት አንዴ፣ እስኪ ቁሙ፣ ቁሙ፣ ቁሙ። አንዴ፣ እናቶች አንዴ ወዲና ወዲና ወዲና እናት፣ እንዴት ነሽ? ሰላም ነው እ ምን ምን ሰርተሽ ታውቂኝ? እሺ ነው ይሄው፣ ሰው ልጆች አሉ። በቃ በቃ